ይቀድስ አይዞህ፣ ችግር የለም ሁሉ ነገር ያልፋልሽ። ችግር የለም ወይ፣ ሰላም ነው? ብዙ እንትን የላቸውን ብቻ። ስራ አሪፍ ነው፣ እግዚአብሔር ይመስገን። ስራ አሪፍ ነው። ምንም አይለም። እየተንቀሳቀስኩ ነው። በውልቸር ነው የምትሄደው? በክራንች ነው የምሄደው። በዚህ በክራንች ነው የምሄደው። አደጋ ነው ወይስ ከልጅነትህ ተፈጥሮ ነው? የእኔ ተፈጥሮ ነው። እንዴት ነው? ስንት ብር ነው በቀን የምታገኘው? ያው ማለት ቤት ከመቀመጥ ወይም መንገድ ላይ ቁጭ ብዬ ከምለምን ብዬ እንጂ፣ አዎ ብዙ ገቢ የለውም፣ ውዬ ለግባ በሚል ነው እነዚህ ነገሮች ፕሮቫይድ አድርጌ የጀመርኩን። ኦኬ፣ አንዳንድ ሰዎችን ጠይቀያቸው ይሄም ለብቻ ይሄም ለብቻ ቀለም እና እነዚህ ነውን ከፍላለሁ ብዬ ነው፣ ሰርቼ ከፍላለሁ ብዬ ነው። ከሰው ያመጣው ከሰው ነው። እነዚህን ቀለማዎቹን ከሰው ነው፣ ትላንት የገዛው ከሰው ነው። እነዚህን ሁሉ እንትን ያረቁ ሰርቼ ከፍላለሁ በምል መንገድ ላይ ከመቀመጥ ምንም አይገኝም። እና ተምሬ ያለውም ዶክሜንት አለኝ። በአይሲቲ ሲቲ ዳታቤዝ አድሚኒስትሬሽን የሚባል እንትን አለ እና እንደዚያ ነው። ኦኬ እንደዚያ ከሰው ነው የወሰድኩት። ሰው ከሰው ተወስጄ ነው የሰራሁት ያለ ያልከኝ። በጣም ጎበዝ ነው። ቁጭ ብለክ አንተ ያና ያው ሥራ ባለ ችለው እንትን ስለማይሉ ውጭ ቤተሰቡን ከሚለምን በራሴ ቢንቀሳቀስ ይሻላል። እውነት በጣም ደስ ይላል። ልጆች አሉ? ሁለት ልጆች አሉ። ስንት አመት አመት ነው? አንዷ ሰባት ነች፣ አንዷ ደግሞ ሁለት አመት አቆነች። የተማሩ ነው? አንድቷ ተማራለች። እንደምንም አድርጌ ከአንዱ ደብተር፣ ከአንዱ ስክሪፕቶ እያረም እንደዛ ነው ምትለኝ። ምለው ቤት የራስ ቤት ነው? ተከራይተ ተከራቸ ስንት ብር ነው በወር የምትከፍለው? አንድ ሺ አምስት መቶ ብር ነው የምከፍለው። አንድ ሺ አምስት በጣም ደስ ይላል። እና እኔ ስሜ ድራሽ አንዳንድ የተቸገሩ ሰዎች ነው እንደዚህ የዞርኩ ምረዳው፣ እና ድንገት ጫማ ላይ ማስጠረቅ ሳይሆን በጣም ጠንካራ ነው። እዚህ አካባቢ አይቼው እስኪ ላናገር ብዬ አንተን ለማናገር ነው። ምናልባት ይሄ አካባቢ በጣም ያምራል ብዙ ሌላ ነገሮችን እንደሆነ ነገር እዚህ አካባቢ ላይ ተጨማሪ ነገሮችን እዚህ ጫማውን እየጠረቅ ብትሰራ ሰውም የሚገዛ ይመስላል። ለምን አልሞከርክም? በእርግጥ ሀሳብ ነበረኝ ሀሳብ ነበረኝ፣ በማሰብ ብቻ ቀር ነው ለማድረግ ይሄ ለማድረግ ፋይናንስ ይፈልጋል፣ ገንዘብ ይፈልጋል። አንድ ካልሲ እንኳን አምጥቼ እዚህ ለመሸጥ ብር ነው የሚያስፈልገው። ብዙ የምሰራቸው እንትኖች አሉ። በዛ ላይ ሌሎች የእጅ ሙያዎችም አሉ። ምን ምን አለ? ለምሳሌ መወልወያ መስራት ይችላለሁ። ይሄ ቤት የምታጠብበት አለ አይደል? ክሩ በጣም ቆንጆ አድርጌ ዘመናዊ አድርጌ መስራት ይችላለሁ። ዘንቢል መስራት ይችላለሁ። እና እነዚህን ሁሉ ወደ ስራ ለመቀየር ገንዘብ የለም። በጣም ደስ ይላል። እንጃ፣ ይገርማል። እና ገንዘብ ማጣት ነው እንጂ ብዙ ያው ለመስራት ሰርቶ መለወጥ በቅርብ ጊዜ ውስጥ የሆነው ምንም ችግር። አንተ በጣም ጠንካራ ሰው ነ በጣም ደስ ብሎኛል። እንደዚህ አሁን አንዳንድ ጊዜ ብዙዎችን መንገድ ላይ ያጋጥማሉ። ጤናማ ሆኖም ስራ መስራትም የቻሉ የለምኑ ስራ ማይሰሩ አሉ። ግን አንተ በዚህ በክራንች ነው አይደል በዚህ የእርግ ስራ የራሱ እንትን ያልክ ነው ያለይ በዚህ ይተዳደራለሁ ብለት ነው ያለ በጣም ደስ ይላል እና እንዲህ የደረ አሁን፣ ስንት ብር ነው በቃ የምታገኙ ገቢ? አሁን ለምሳሌ ያው ቅድም እንዳልኩ ነው ማለት፣ ቤት ከመቀመጥ ወይ መንገድ ላይ ከመለመን ብዬ እንጂ ወይ ሀያ ብር አገኛለሁ ወይ ሰላሳ ብር አገኛለሁ ከጠዋት እስከ ማታ ቁጭ ብዬ እንጂ፣ እንትን አይደለም ያን አክል አዋጭ ሰፈር እዚህ ነው። ሰፈሬዝ ነው። ለዛ ነው እንጂ ትንሽ ወጣ ያለ ቦታም ስለሆነ ሰው ቶሎ አይገኝም፣ ቶሎ አይገኝም። ታሳሪ ለመጠየቅ ሰዎች ስመጡ ምናልባት ሲቀመጡ እንትን ያስደርጋሉ። ይሄ ማረሚያ ነው። እንደዛ ከሆነ ምንም ችግር የለም። እኔ አሁን የሆነ ስራ እዚህ አካባቢ ላይ አንተ ብናስጀምር ውጭ ብላ ይህቺን ያጠረቅ አሁን ለምን የተንቀሳቀስክም ስራዎችን ለመስራት ብዙ በጣም የአንተ ሁኔታ ከባድ ነው፣ እና እኔ በልቤ ላይ አንዳንድ ሰዎችን ለማስጀምራቸው ስራዎች አሉና፣ እሱን ስራ አንተንም እነሱን በሚያስጀምርበት መልኩ እዚህ አካባቢ ላይ አንተ የሆነ ስራ አምጥተን ብናስጀምር በጣም ደስ ይለኛል። አካባቢውን ደስ ይላል። ጽድት አድርገህ ነው ደግሞ የሚሰራው። ጎበዝ ነው። አንድ 15 ደቂቃ እዚህ ጠብቅና ግን ከዛ አንድ የሚያወራ ነገር አለ ማለት ብዙዎችን አውቃቸዋለሁ፣ ብዙዎች ያውቁኛል። ግን አንድ ቀን እንዴት ሆንክ ያለኝ ሰው የለም። ግን አንተ እስከዚህ ዋጋ ከፍለ ሰዓትን መስዋዕት አድርገ እዚህ በመገኘት እጅግ በጣም የሚያመሰግነው፣ ችግር የለም ጠይቀ የወንድሜ ቁሱል ኔ የወንድሜ በማለት

ምን አይደለም። ይሄን ማደርገው አንዳንድ የተቸገሩ ሰዎች የሚረዱ ሰዎች አሉና እንደዚህ የተቸገሩ ሰዎችን አበረታታ እንዲ ስራ የሚሰሩትን ያሉ ሰዎች ይረዳሉና እንትን ደግሞ ተምሬያሉ። ስለዚህ ምንም ችግር የለም። ታልቂሳይሱ ታልቂሳይዙ እና ደግሞ ቅሜ በቻለኝ እረዳለው፣ አግዛለው አሁን ትንሽ ስራውን ካስጀመረም በኋላ ከዛ በኋላ ትመርቃለች። ጠብቅ። በጣም ደስ ብሎኛል እግዚአብሔር አክብርልኝ እጆቻቸው ይባረክ ኬሳቸው ይባረክ ባንካቸው ይባረክ በእውነት ቃል የለኝም በእውነት አመሰግናለሁ ከቃል በላይ ነው የሆነው አመሰግናለሁ ያው አቀማችን ኃይል ከምንም በላይ ነው። አንተ በጣም ትልቅ ሰው ነች። አንደኛ ነገር አንተን ለማበረታት እንደዚህ አሁን አንዳንድ ሰው እንደዚህ ጤናዋን ሆኖ ማይሰሩ አሉ። ነገር ግን አንተ ቁጭ ብዬ እንደዚህ ቁጭ ከሚል እንደዚህ አይነት ስራዎችን ብሰራ እንደዚህ ይህን ሊስትሮ ቁጭ ብሎ የራሱን እንደዚህ አይነት ጫማዎችን የሰፋ እንደዚህ ማድረግ ሰፍቼ ነው ነው ይሄ ሰውር ነው ባለው ይሄ እና እንደዚህ ሆነህ አሁን አንተ ቤት ለምን ሰው ይሰጣል? ግን አለምንም ሰርቼ በላለው ሰውን እጂ አለ አይ በማለት እና አንተ እንዳንተ አይነት ሰዎችን ማብራታት ስላለብን ይሄን ስለ እቃ ነው የዋጋው ጽፈን ይዘናል። ወረቀቱን እንሰጣለን። ከዛ በኋላ ደግሞ እግዚአብሔር ይረዳናል። የሚመስል አድርገን ትልቁ ነገር ደግሞ በጸሎትም አስቡ። እጅግ በጣም ነው የሚያመሰግነው። ዝም ብያ አመሰግናለሁ፣ አመሰግናለሁ ቃል ስለሌለኝ ነው። ከጠበቁ በላይ ነው የሆነው እና ይህ ትልቅ ነገር ነው። ስለዚህ ፊጥ ስራ በርታ እና ደግሞ አቂም በቻለን የመጣን እናግዛለን። እንዲሁ ደግሞ ሰዎች የሚረዱ ሰዎች ሌላ ሰዎችን ይህን የሚያዩ ሰዎች ሲረዱ መጥቻይ ነው፣ ይረዳሉ፣ አግዛሉ። በርታ ደስ ይሄ እና ለወንድማችን ይህን የሚመስል ስራ ነው ዛሬ ያስጀመረ ነው። ምናልባት እንደዚህ አይነት ሰዎችን መርዳት ማገዝ የምትፈልጉ እንደዚህ አይነት ስራ ማስጀመር የምትፈልጉ ሰዎች በዚህ ከስር በምናስቀምጥበት ስልክ ቁጥር የደወላችሁ እንዲጠይቁ ስል በፈጣሪ ስም በቲትና ይጠይቃቸዋለሁ። እንደዚህ የደከሙ ሰዎችን የረዳን አንዳንድ ሰዎችን ነው ያለ ነው። አሁንም እርዳት ማገዝ የምትፈልጉ ሰዎች በዚህ ከስር ባለው ስልክ ደውሉ። ከልብና አመሰግናለን። ይሄ መልካም ስራ ከኛ ጋር የምትሰሩ አመሰግናለሁ። በቃ ቻው። ናሁመተን እንጠይቃለን እሺ፣ ተባረኩልን፣ ሰላም ግቡልን